በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና የተሰጠ መግለጫ የአማራ ሕዝብ የገጠመውን የወለን አደጋ ለመቀልበስ ባለፉት ሁለት ዓመታት ከፍተኛ ተጋድሎ እያደረገ እንደ ሰው በሕይወት የመኖር አደጋ የተደቀነበትም የሆዴድ ብልጽግና መሩን አገዛዝም ለመገርሰስ የሞት የሽረት ትግል እያደረገ ይገኛል። በዚህም በጦርነት አውደ ውጊያ በፖለቲካ ሚዲያና በዲፕሎማሲ እንዲኮታኮት የሚያደርግ አመርቂ ሰራም ተሰርቷል፣ እየተሰራ ይገኛል። በአውደ ወጊያው በፖለቲካ ሚዲያና በዲፕሎማሲ የሽንፈት ጽዋውን የተከናነቡ ብልጽግና አገዛዙ የአማራ ህዝብን የከዱና ከትግሉ ሜዳ የራቁ ፋኑ መሳዮችን በመሰብሰብ ባይሳካለትም ከላይ በጠቀስናቸው መንገድም ማሸነፍ ያቃተው የፋኑን ኃይል ፋኑ ከህዝብ ለመነጠል በመቀጠልም ደምስሶ ማጥፋት በሚል ስትራቴጂ ነድፎ ከዘረፈው የሀገርና የህዝብ ሀብት ከፍተኛ በጀት መድቡ የተንቀሳቀሰ መሆኑን ከዚህ በፊት በተደጋጋሚ ስንገልጽ የነበረው እውነት ነው። ከሰሞኑን በመቀሌ የሰማዕታት ሐውልት ስር የአማራ ፋኖ ብሔራዊን ምስራቅ አማራ ኮር ሁለት ዞበላምቦ ክፍለ ጦር በሚልም የተለቀቀውን ምስል እኛ ተመልክተናል። እነዚህን ልጆች በመጀመሪያ ሁን ላይ የዚህን የገለጹትን አባል ማለመሆናቸውንና ትግል ከድተው ከወጡ አንድ አመት በላይ እንደሆናቸውና እየገለጽን አገዛዙ በተለይ በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርቦ ማሳካት ያልቻለውንም ፕሮፖጋንዳ ትግልም ከርተው ወደ አገዛዙ የገቡትን ልጆች በመሰብሰብ ተከታታይነት ያለውን ዘመቻ እያካሄዱ መሆኑንም መግለጽ እንፈልጋለን ሲሉም ይናገራሉ። የአማራ ፋኖ ብሔራዊ ኃይል ሲቀጥለውም እንዲያሉ ለህዝባችን ማስተላለፍ የምንፈልገው ነገር አገዛዙ በሁሉም ግንባሮች የሽንፈት ጽዋውን እየቀመሰ መሆኑንም ተረድታችሁ ይህን የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስም እየተራወጠ መሆኑንም በመገንዘብ በቀጣይ መሰል ፕሮፓጋንዳዎች ሊሰራ እንደሚችልም ማስታወስ እንፈልጋለን ይላሉ የአማራ ፋኖ ብሔራዊ ኃይል። ወደ ቀጣይ መረጃ ስናልፍም አቶ ክርስቲያን ታደለ ከአባሪ የሽብር ወንጀል ተከሳሾች ጋርም ሰኔ 10 2017 በፌደራል ከፍተኛ ፍርድ ቤት በቀረቡበት ወቅትም የፍትህ ሂደቱን በተመለከተም ከተናገሩት መካከል ለእናንተ ይህንንም እናደርሳለን። መንግስትና ፍርድ ቤት የሚለው ነገር በጣም አደጋ ውስጥ እየገባ ነው። ፍርድ ቤቱም መሆኑ ቀርቶ ቲያትር ቤትም እየመሰለ ነው ይላሉ መከላከያና እና ፌደራል ፖሊስ እንዴት ነው ጥበቃ የሚያስፈልገው? ይህ ግልጽ ስድብ ነው። ሀገርና ሕዝብ መናቅም ነው። አቃቢ ሕግ ፍርድ ቤቱም አታሏል የሚላል ተው። ይህ ነገር ጥሩ አይደለም። የሆነ ጊዜ በታሪክ አጋጣሚ ስማችሁ የሚነሳ መሆኑንም አትርሱት ሲልም ይናገራል አቶ ክርስቲያን ታደለ። ሌላው አቃቢ ሕግ ቀሪ ዘጠኝ ምስክሮች አሉኝ ያለውን ቢሆንም በደብዳቤው ላይ ማብራሪያ የሰጠው ስለ ሰባቱ ብቻ ነው። ስለ ቀሪ ሁለት ምንም ያለው ነገር የለም። ለሁለት ተጨማሪ ጊዜያት ሊጠይቅም ፈልጎ ይሆን? እኛ የህዝብ እንደራሴዎች ነንም፣ ወንጀል ከሌለብን ልቀቁን፣ ህዝባችንን እናገልግልበት ሲሉም ይናገራሉ አቶ ክርስቲያን ታደለ። በእርግጥ ሆነ ተብሎ በሂደቱ እንድንቀጣ እየተደረገ ነው። የፖለቲካ ክስ መሆኑንም እናውቃለን እኔ የታጋሽነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ሲሉም ይናገራሉ። ፍርድ ቤቱ አቅርበን ብለንም ለምን አቀረባችሁ አሁንም ምስክር ካለ እባካችሁ አስመስክሩብን ብለንም እየለመናችሁ ነው ሲሉም ይናገራሉ። ህዝባችን ይከበር፣ ሰባዊ መብት ይከበር፣ ተቋማት ይከበር ነው ያልነው እንጂ አንድም የሰራነው ወንጀል የለም ሲልም ይናገራል አቶ ክርስቲያን ታደለ። ሌላው በሽብር ወንጀል የተከሰሰው አቶ ዮሐንስ ቦያሌው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 ኦፊሻል በሆነ መልኩ ሰርቲፋይ አያደርጋቸውም እንጂ ሲልም ይናገራል። እኛ የምናውቀው አቃቢ ሕግ ከፍተኛ የሆነ ሴራና አሻጥር እየሰራ መሆኑን ነው። አሻጥሩን መታወቅ አለበት ሲሉም ይናገራሉ። አቃቢ ሕግ ማስመስከርም ሲያቅተው የፍትህ ሂደቱን ማጓተት ነው እንደ መፍትሄ የቆጠረው በመሆኑም ተከሳሾቹ ያልተፈረደብንም ፍርድም በሂደት ብቻ እንድንቀጣ እያደረገ ነው ሲሉም ይናገራሉ። ለነገ ታሪክና ዙ ሃያ ሦስት ይዞ ጥበቃ እየተደረገለት ነው የሚለው ነው የሚገርመው። ለመሆኑም የፌዴራል ፖሊስና መከላከያ አባላት የሆኑ ምስክሮች ምን አይነት ጥበቃ ነው የሚደረግላቸው? አቃቤ ሕግ ፍርድ ቤቱንም አሳስቷል የምንለው ለዚህ ነው ይላል። አቶ ዮሐንስ ቦያሌው ፍርድ ቤት ቀርቦ የተናገረው ነው። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአራት ሰዓት አበይት ሁኔቶች ጎጃም ቀጠና ዘጠነኛ ሳሙኤል አወቀ ክፍለ ጦር አረንዛው ግንቼ ብርጌድ በቀን አስር 2017 በሶስት ቦታዎች ለአስጨራሽ ውጊያ ሲያደርግ ውሏል። በግንደ ወይን ከተማ ቴክኒክ ወታደራዊ ካምፕ ድረስ ዘልቁ በመግባት ከሶማ ብርጌድ ፈለገ ይናጭ ሻለቃ ጋር በመተሳሰር ጠላትን አይቀጡ ቅጣትም ቀጠውታል። በዚህም ከፍተኛ ወደ ውጊያ ሽንፈትንም የተከናነበው የአገዛዝ ወንበር ጠባቂ ስብስብ በዙ 23 እና በሞርተር ንጹሐንን ሲደበደብም ቢውልም 14 የጠላት ኃይል ሲደመሰስ ስድስት ከባድ ቁስለኛ በማድረግም የሰው ኃይልና የኪሳራን አስተናግዷል። ከዚህ ጋር ተያይዞም እንዳለ ሽት የተባለ አባቱ በሚኒሻነት የሚያገለግል ኦፒ በመሆኑ ሞርተር ሲያስጥል እጅ ከፈንጅ መያዝም ተችሏል። የአባ ኮስተር ብርጌድ ያልታወቀ ኃይል ታሪክም የቀድሞ ቢቸና ከተማ ሚኒሻ ጽሕፈት ቤት ኃላፊ አሁን በአገዛዙ ስርዓት የቢቸና ከተማ ማዘጋጃ ቤት የስራ የሥራ ሂደት አስተባባሪና የመንግሥት ታማኝ አገልጋይ ቀንደኛ ባንዳ አወቀ አበበ ለእጅባና ለአንዳንዱ ተልኮች የተቀመጡበትን የወንበ የነበረውን የቀድሞ የልዩ ኃይል ምልስ የነበረውን ልጁንም ጨምሮ በቢቸና ከተማ 05 ቀበሌ መውጫ አስፓልት ዳር ላይ ሰኔ 10 2017 ዓ ም በምሽቱ 3 ሰዓት በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ብርጌዱ ያልታወቀ ኃይሎችም ላይመለስ እስከ ወዲያኛውም ተሸኝቷል። ዳንግላ ወረዳ ጊሳ ከተማ የነበረው የጠላት ጦርም ተበተነ። ሰኔ 9 2017 ዓ ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጥምር ጦርም ዳንግላ ከተማ ላይ በሰራው አስደናቂ ኦፕሬሽን የተደናገጠው ጠላት ጦርም ከአመራሮች ጋር ባለመግባባቱ ልታስገድሉ ነው በማለትም ነው በማለት እርስ በርስም እየተታኮሱ ጊሳን ከተማን በመልቀቅም ተበታትኖ ወደ ቻግኒ ከተማና ወደ ጽርጊ ወደ ተባለ ቦታም ተበታትኖ ወደ ቤቱ ገብቷል። በተያዘ ከፍተኛ ኪሳራ የደረሰበት የዳንግላ ከተማ የብልጽግና ቦደንም የከተማውን ወጣት እየደበደበና በግፍ እያሰረም ይገኛል። ጠላት መግዳቱንም ተያይዞታል። ወጣት ፋሲካው ቀን ነው ከአድማ ብተና ወደ አማራ ፋኖ ብሔራዊ ኃይል በጎጃም ተቀላቅሏል። ከአንታ መሪው ላይ እርምጃ በመውሰድ ሁለት ክላሽ ከነ ሙሉ ተጥቁ በመያዝ ወደ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠን አንደኛ ክፍል ጦር ጣናው መብረቅ ብርጌንም ተቀላቅሏል። በተመሳሳይ ቀን በ11 2017 ዓ ም አያል ሰው ንጉሴ የሚባል ሚሊሻ ከወንጀል ከተማና ሻምበል ጌትነት ከላም ገጂ ከተማ በመውጣትም ፋኖንም ተቀላቅለዋል። በተመሳሳይ ጃዊ መተከል አራተኛ ክፍለ ጦርን ስድስት የጠላት ኃይልም ተቀላቅሏል። በአጠቃላይ የአብይ አህመድ ሰራዊት የፋኖን ክንድም መቋቋም ሲያቅተው እየከዳ ፋኖን እየተቀላቀለ ነው። በዚህም በዛሬው ዕለት ብቻ ዘጠኝ የጠላት ኃይል ፋኖን ተቀላቅለዋል ሲልም ገልጿል። የአማራ ፋኖ ብሔራዊ ኃይል በጎጃም ወደ ቀጣይ መረጃ ስናልፍ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስልጠና መምሪያ ኃላፊ አምሳለቃ ታየ ብርሃኑ ሁለተኛ ክፍለ ጦር አዳኙ ኮማንዶ ተመራቂዎች ምረቃ ላይ በመገኘት የሚከተለው መልዕክት ማስተላልፈዋል። እንደሚታወቀው ትግል ብለን የጀመርነው ከሰልፍ ወጠን ሰይፍ ያነሳንበትም የሙቀ ቤታችንን ትተን ጫካ ያገኘንበትም ምክንያት በስራና ሀገር አትኖሩም ተብለን በአካልም ሆነ በመንፈስ እንዳንኖር ስለፈረዱብንና ሊያጠፉን ስለተነሱ ነውም፣ እጥር ባለ አማርኛ የሁሉና ችግር ስለገጠመን ነው። የምናደርገው ትግል በሌሎች ላይ ለመራመድ ሌሎቹን ለመውረርም ወይንም ደግሞ ለማባረር ሳይሆን ከሌሎቹ ጋር ለመኖር የምናደርገው ቅዱስ ትግል ነው። ጠላታችን አብይ አህመድና ስርዓቱ ነው። ለአፍታም መዘንጋት የለበትም ሲሉም ይናገራሉ። ይህ ሰልጠኝ ትግሉ ከየት ወደ የት እንደመጣ ወደ የትም እየሄደ እንደሆነ የት መድረስ እንደሚገባውም የጠላቱ ልክ ምን ያክል እንደሆነም ያወቀና በውል የተረዳ መሆን አለበትም ብለዋል። ትግሉ የተጀመረው በሰልፍ ለጥቆመ በአንድ የነፍስ ወከፍ ክላሽ ነው። ዛሬ ግን አንድ እውነተኛ ትግል በሚጠይቀው መስመር ተጉዘን ጠላቶቻችንን ገፈን የታጠቅነውን መሳሪያ ማስተዋል ግድ ይለናል። ጠላታችንን የያዘውን መሳሪያ ነጥቀን ይዘናል። ዓለም በታጠበ እጁ የሰራቸውን ዘመናዊ የሚባሉ መሳሪያዎች ሁሉ በእጃችን አሉ። ወዳጆቻችን ብቻ ሳይሆኑ ጠላታችንም ጨምሮ ባስደመመ እና ባስጨነቀ መልኩ አድገን ፈርጥመናል። አሁን ከኛ የሚጠበቀው ትልማችንም ሳንለቅ መሰረታዊ የትግል እድገቱንም እውነት ሳንሸሽ በሰራ ነው እየረሳን መስመር መጓዝ ብቻ ነው። ጉዟችን ወደ አያታችንም የሚኒልክ ቤት እንደሆነም ነው ሳንሽ ኮረመም መናገር ያለብን ይላሉ። የምንጓዘው ወደ አያታችን ቤት ነው ማለትም አራት ኪሎ ስንደርስ ትግላችን ያቆማል ማለት አይደለም። መዳረሻ ግባችን የሚሆነው አራት ኪሎ ድረስ ከሌሎች ኢትዮጵያውያን እኩል የሚኖርበትን የአማራን ዳግም የሉና ስጋት የማይገባበትን ስርዓት መዘርጋት ስንችል ብቻ ነው ይላሉ። ይህንን ለማድረግ የማንንም ፈቃድ አንጠይቅም። የምንጠብቀው ምድራዊ ቡራኪ የለንም። ድላችንና ታሪካችን በራሳችን ወስነን በራሳችን እጅ እንጽፋለን። ይህንኑም ከማድረግ የሚያግደን አንዳችም ምድራዊ ኃይል የለን እንደሌለ በፉከራ ሳይሆን በሁለት ዓመት የተግባር ጉዞችን አሳይተናል። ጠላታችን ወገቡን ሰብረን ማንጀራቱ ላይ ቁመንበታል። በምንም ታምር ሊፈትነን ሆነም ሊገዳደረን አይችልም። የሚቀረን የጠላት ምላስ ላይ የቀረውን መርዝ አስተፍቶ በራስ መንገድ ተጉዞ የራስን ቤት መስራት ብቻ ነው ሲሉም ይናገራሉ። አሸንፈናል፣ እናሸንፋለን፣ እንኳን ደሳለን በድጋሚ ሲሉም ተናግረዋል። በንግግራቸው ላይ ስለ አዳመጣችሁ እናመሰግናለን። ቸር ቆዩልን።